በዚህ ጊዜ በስምንት መቶ ሰማንያ ሺህ ብር ምን ልትገዙ ትችላላችሁ? እኔ ግን እነዚህ ጀኒዩን የሆኑ ሽቶችን ልትገዙ ሬኮመንድ አደረጋቸዋለሁ። እነዚህ ስድስት ሽቶዎች በስምንት መቶ ሰማንያ ሺህ ብር ብቻ። ዋው፣ የኔ ቆንጆ፣ በቃ በሚያስፈልገን ሰዓት፣ በቃ በችግራችን ሰዓት ኦንታይም ነው የደረስሽልን። ግን ምን ዲስካውንት ላይ ሆናችሁ ነው? ምንድን ነው ነው ንቀት ነው? እንደዚህ የቀነሰው ዲስካውንት፣ ዲስካውንት ነው። ስምንት መቶ ሰማንያ ሺህ ብር ማለት ነው አይደለም ኪሴ ውስጥ አካውንቴ ውስጥ ቢኖር አንቺ ጋር አለ የተባለው ሽቶ የኔን ያህል ቆንጆ ቆንጆ አይሸትም እኮ እንደዚህ ፊርማ እያሰባሰብኩ ነው። 880 ሺህ ጊዜ በርበሬ ንጣናት ባይ ነኝ። ይሄ ንስሐ ንስሐ መግባት ያለባት ነገር ነው። ይሄ እንዲህ በአደባባይ ቶርች ጥሩ ኮን ያረክሽን አሁን አሁን ምድር ላይ እንደዚህ አይነት ገልቱ እየበዙ ነው። ይወገዱ ባይ ነኝ። እንዲህ ቀላል ይወገዱ ምንድ ነው የሚባለው ናቁን። እንደ ስምንት መቶ ሰማኒያ ሺህ ብር ሽቶዎችን ገዝታችሁ፣ ስምንት መቶ ሰማኒያ ሺህ ብር ለሽቶ ማለት ነው። በጣም ተናናቅን እንጂ አው ፊርማው ይሰባሰባል፣ በርበሬ ይታጠናሉ። ልክ ነሽ እህቴ። የምር እኔ እንደ በጣም ግርም የሚሉኝ ነገር እንደዚህ አይነት ማስታወቂያ ይዞ ሲመጡ ትንሽ አይደብራቸውም። እውነቴን እኮ ነው ትንሽ አይደብራቸውም። የምረን እኮ ነው 880 ሽብር ቢያንስ የኢትዮጵያ ሕዝብ አብዛኛው በዚህ ነገር እንዲህ እንዲህ እንዲህ የሚያንቀጣቀጣው ነው ብዬ ነው ማምነው። እንግዲህ አንዳንድ አንድ የቀበጠ ከ100 እንደው ካለ አላቅም፣ ግን አብዛኛው በዚህ ማስታወቂያ በቃ እንዴት ወይ ድፍረት ምን ነው የሚበዛው አስባለሁ። አሰላሙአሌይኩም ራህመቱላህ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋ ሁሉ ሰላም ነው አልሐምዱሊላህ። ዛሬም እንግዲህ በሌላ ቪዲዮ ተመልሰናል። እንግዲህ ክርስቲያን ቤተሰቦችም ሰላም፣ ሰላም፣ ሰላም ብያለሁ። እንግዲህ መግቢያ ላይ ያሳየኋችሁ ቪዲዮ በጣም አስገርሞኝ ብዙዎችን በኮሜንት በቃ ወይ ጉድ ያሉበት በጣም የተገረሙበት ቪዲዮ ነውና እንደዚህ አይነት ማስታወቂያዎችን የሚሰሩ ሰዎች እጅግ በጣም ኛል ባለፈ አንዱ ን አለ በግማሽ ሚሊየን ብር ሳሎኑን ብቻ ማሳመር እንደሚችሉ ያቃሉ። አለ በግማሽ ሚሊየን ብር ሳሎን ብቻ ማለት ነው። እንደዚህ አይነት ማስተዋቂያ ለኛ ለኢትዮጵያውያኖች አይሆንም፣ ሀቂቃ ማለት ነው። ናል ያዞረናል ሲጀመር እና እስኪ እናንተ ምን ተሰማችሁ ቪዲዮን ስታዩ? አሁን ያያችሁት ወይ እስካሁን በፊት አይታችሁ አንቀጥቅጧችሁ አልፋችኋል? እስኪ ሃሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሌላው በዋነኝነት የመጣውበት የዛሬው ቪዲዮ የንግስታችን የጠንካራዋ የቆራጧ የሶመያ ቪዲዮ ይሆናል ማለት ነው። የእሷን ቪዲዮ አዳምጠን ተመልሰ እንገናኛለን። እስከ መጨረሻው ድረስ ቪዲዮን በማየት ላይክ በማድረግ አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁ። እስኪ የንግስታችንን ቪዲዮ ሁልጊዜ ፈገግታ ከፊቷ የማይጠፋው ጀግናዋ፣ በቃ የማትሰበረዋ፣ የሴቶች ተምሳሌት የሆነችውን የንግስት ሱመያን ቪዲዮ አይተን ተመልሰን እንገናኛለን። አብራችሁኝ ሁኑ። ደግነቱን ያልመጣ እንጂ ብመጣ ኑሩ እውነት ነው። አንዳንዴ ከመጀመሪያ ሚስት የሁለተኛ ሚስት ቀናቷ ይበዛለ የሚባለው እውነት ነው። እኔ ማለት ነው ሁለተኛ ሚስት ከተሆነ በኋላ ከመጀመሪያ ሚስት ለምንድነው ሁለተኛ ሚስት የምቀነው ጥያቄ ማለት ነው። ለምንድነው መቅናት ማለት መቅናት ቢኖርባትም ግን እንዲሁም የመጀመሪያዋ ናት። በጣም መቅናትም መናደድም ያለባት ለምን? የልጅነት ባሏ ነው። ጊዜዋን ስንት ነገሯን ነው። ምናልባት ስንት ነገርም በእሱ የተነሳ ሊያመልጣት ይችላል። ለዛ መናደድም መቅናትም ካለባት መቅናት ያለባት የመጀመሪያ ሚስት ናት። ሁለተኛ ሚስት አትቅና ማለት አይደለም፣ መቅናት አለባት ግን በሌላ ሴቶች ነው እንጂ በሁለተኛ ሚስት፣ በመጀመሪያ ሚስቱ ለምን እሷ ጋ ሄደ? ለምን እንደዚ ያደርግላት? ለምን ሽንኩርት ገዛላት? ለምን ራሱ አሁን ራሱ ከዛኛው ቤት ልውሰደ እዚ ጋ፣ አይ አይደለም፣ እኛ ጋር እኛ ጋ አብረ አብሬ ልደር አሁን አንቺ፣ እኔ እውነቱ ነው ብመጣ ማለት ነው እኔና ሰይድ ብንታረቅ መሀላችሁ አብሬ ካልተኛ እሪ ነው እ እናት እሪ ነው እ እንጂ አሁን ሰይድ ሌላ ቤት ይዞኝ ሂዶ ወይ ደግሞ ልክ እንደ ሁለተኛ ሚስት እሺ፣ እራሴን አሳምኜ የመጀመሪያ እንደ መጀመሪያ ሚስትነቴ ልኖር ብዬ ብኖር አንቺ ቤት እኔ ሰይድ ያለበትን አቀሽ እኔ ያለሁበትን አቀሽ፣ የት እንዳለን አውቀሽ ሰይድ ላድር ነው ብሎሽ እኔ ጋ ቢመጣ ሰላም አይሰጥሽ፣ አተኝም፣ እንቅልፍ ሁሉ አይወስድሽ፣ ታብጃለሽ እውነት የዱታ ብጃድ ስለዚህ በቃ ሳይድን አግብተሻዋል ለአንችና ለአንች ብቻ ነው መሆን ያለበት እና እንግዲህ ውድ ፋሚሊዎቼ የንግስቷ ቪዲዮ እንደሰማችሁት ነው በቃ ሁልጊዜ ፈገግ ብላ ሳያት ምናምን በጣም ደስ ይለኛል ለእኔ ራሱ የሆነ ጥንካሬ ይሰማኛል እሷን ሳይ ማለት ነው እና እንግዲህ እኔ ያልመጣም መጣም እንጂ ብመጣ ኑሮ በቃ አዩ አያንቱ ምን እንደምትሆን እየተናገረች ነበር። ስለሷ ማለት ነው። እውነት ለመናገር አዩ እንደ ተደራቢ ሳይሆን እንደ ዋና ሆና ነው መኖር የምትፈልገው። ሲቀጥል ደግሞ ሳይድን የብቻዋ ሁሉ ነገር አስረስታ የብቻዋ አድርጋ መኖር ነው የምትፈልገው። ግን አይቻልም። እንዴት ይቻላል ጋይስ? ልጆች ፍንትቶ እንዴ ማለት ልርሳ ቢባል ሰው አእምሮን ካልሳተ ካልታመመ፣ መፈስጥቀር እንዴት ነው መርሳት የሚቻለው? እሷ እንደዚህ አይነት አካሄድ መሄድ ትፈልጋለች። እኔ በንይታ የንይታ ይሄ ነው፣ ምክንያቱም በቃ ሁልጊዜ ጊዜ እንደዛ ነው የምትለው። እኔ እያለው ሱመያ የሚፈልጋት ለምንድን ነው ብላ ትገረማለች። እየተገረመች ሁሉ ነው የምታወራው። ከአሁን በፊት አይታችሁ ከሆነ ማለት ነው እኔ እያለው ሱመያ ነው የሚፈልጋት ለምንድን ነው እያለች እንደዛ እየተገረመች የምታወራ ሴት ለብቻዋ ለማድረግ ነው ብል ስህተት አይደል? አይሆንብኝም፣ አካበድም አይሆንብኝም። ሀቂቃ ማለት ነው እና እውነት ለመናገር አስተዋይ ብትሆን በሱመያ መቅናት የለባት ልክ አሁን ሱመያ በመጀመሪያ ሚስት እንዴት ይቀናል? በቀ ጥያቄ የሆነባት ነገር በመጀመሪያ ሚስት እንዴት ይቀናል? ይሄ ነገር ትክክል እኮ ነው። መቅናት ያለባት ሱመያ ናት። የምር ነው። መቅናት ያለባት ሱመያ ናት። ለምን በእሷ ላይ ሌላ ሴት ስላመጣ ከኔ ምን ጎድሎ ነው? እኔ ምን አንሶኝ ነው? ከኔ ምንድን ነው የጎደለው ነገር ከኔ ያጣው ነገር ምንድን ነው ልትል ምችለው ያች ያቺ የመጀመሪያ ሴት ናት። እንደዚህ አይነት ነገር እንኳን ከተሰማት ሊሰማት የሚችለው ሱመያ ነበረች። አዩ፣ ግን እኔ እዚህ ተቀምጬ ሱመያን የሚፈልጋት ለምንድን ነው ትላለች። እንዴ እማይባል ነገር እኮ ነው የምትለው። የምሬን እኮ ነው እንዴ እኔ ተቀምጭ እዚህ ሱመያን ይፈልጋል ለምንድን ነው ማለት አውቃ የገባችበት ነገር በቃ ለማመን መቸገር ማለት ነው፣ ጋይስ ማለት ነው። እና የምትፈልገው እሷ በቃ ሁሉን ነገር ረስቶ በቃ ላንቹ ብቻ ኖራለሁ ብሏት ሁሉን ነገር በቃ እርግፍ አርጎ ረስቶ ቢኖር አያንቱ፣ በቃ ያኔ ነው ደስታዋ ነው ብዬ የማስበው። ግን ሰይድ አሁን ከእሷ በኋላ ደግሞ ሶስተኛ ሚስት አራተኛ ሚስት ቢያገባ ም ልክ ሆነው ነው የእኔ ጥያቄ ነ ጨርቋን ጥላ ነው የምትሄደው። ሀቂቃ ማለት ነው። ሆነ ቪዲዮ ላይ ረመዳን ላይ ሆቴል ውስጥ አዲስ አበባ ሲያፈጥሩ ምንድነው ያለችው እን ሌላ ሴት ብታገባ አለቃትም እኔ እንደ ሱመያ አውርቼ ዝም አልልም አለቃትም አለች ማለት ነው። እና እኔ በቃ ሰይድ ቢያገባ እላለሁ። አንዳንዴ የበሱመያ ላይ ያደረሰችውን እሷ ብታየው ሊገባት ይችላል። ሀቂቃ እና በጣም ከባድ እንደዚህ አይነት ከእንደዚህ አይነት ማለት ይ በትዳራችሁ መጥቶ በትዳራችሁ መሀል መጥቶ ባላሰባችሁት መንገድ ህይወታችሁን ከሚያመሳቅል ሰው አመሳቅሎም ደግሞ ለራሴ ለራሴ እናንተን በቃ ወደዛ ብሎ ለራሴ ለራሴ ከሚል ሰው ፈጣሪ ይጠብቃችሁ ሀቂቃ ማለት ነው። የምሬን ነው። እና እኔ አያንቱ ላይ የሚታየኝ ነገር በቃ የብቻዋ እንዲሆን ነው የምትፈልገው የምር እኔ እኮ በዚች ሴት ላይ እኔ ነኝ የመጣሁት ሁለተኛ ብላ በጭራሽ የምታስብ ሴት አይደለችም። ሀቂቃ ማለት ነው። እና ሱመያ ትምጣ ትላለች እንጂ እንዳትመጣም እያለች ነው እሷ። ሲጀመር ሁለት አይነት ቃል ነው የምትናገረው። ትምጣ ትላለች፣ እንደማትፈልጋትም ታወራለች። በቃ በአንድ ምላስ ሁለት ሶስት አይነት ቃል ነው የምታወራው። ስለዚህ እኔ ማለት የምፈልገው ነገር ሱመያ ፈገግ እያልሽ ደስ ብሎሽ ሳይ እኔ በግሌ በጣም ነው የምደሰተው። ሀቂቃ ማለት ነው። ሴት ልጅ በቃ ሲከፋት አልወድም እና ሁልጊዜም ዘና በይ የምሬ ነው። ሁልጊዜም ዘና በይ ራስሽን፣ ዘና አድርገሽ ሌሎች ነገሮችን ከማስላላት ወጥተሽ ራስሽን ዘና እያደረግሽ ባሪፍ አሪፍ ቪዲዮ እንደምትመጭልን ተስፋ አደርጋለሁ። ሌላው ነገር አሁን አዩ መኖር አይደለም እየኖርች ሁለተኛ ሚስት ስለሆነች ሳይሆን እሷ መልካም ስላልሆነች ልቧ ላይ ለሱመያ ጥሩ አስተሳሰብ ስለሌላት በቃ ከባሏም ሰላም እየተነሳች ነው ያለችው። በራሷም በምላሷ በአስተሳሰቧ ራሷን ሰላም እየነሳች ነው ያለችው። አዩ አሁን ላይ ደስተኛ ሆና እየኖረች ነው ብላችሁ እንዳታስቡ ጋይስ። እኔ እንደዛ አልልም፣ ምክንያቱም ለሌላ ሰው መልካም የሚያስብ ሰው ነው ለራሱ ሰላም አግኝተው የሚኖረው እሷ ሱመያ ጋር ዛሬ ሄደ ነገ ሄደ ዛሬ ፍለገ ሄደ ዛሬ አገኛት አላገኛት ሱመያ ዛሬ መጣች አልመጣች እያለች ስታስላላ የራሷን ሕይወት መኖር አትችልም፣ እና መልካም ብትሆን ግን ብትመጣም፣ የመጀመሪያ ሚስቱ ናት፣ የልጆቹ እናት ናት፣ ምን ታረገኛለች? እኔም ሴት ነኝ፣ ነገ ይሄ ነገር በእኔ ላይ ቢሆን ብላ ምታስብ ብትሆን እኔም ሴት ነኝ ተምጣ በቃ አብረው ሆኖ ብዙ ነገር አፍርተዋል፣ ህይወትን መስርተው እዚህ ደርሰዋል። ስለዚህ ተምጣ ብላ ቀዝቀዝ ብላ ልቧ መልካም የሚያስብ ሴት ብትሆን በደስታ ትኖራለች። ነገር ግን ሸር የሚያስብ ሰው፣ በቃ ለሌላ ሰው መልካም የማያስብ ሰው ሰላም አያገኝም። እውነቱን ስነግራችሁ ማለት ነው። እና እዩ ደግሞ እንደዛ ናት። በቃ እሷ ለሱመያ ጥሩ ነገር ስለማታስብ በቃ ዛሬ ምን ተፈጠረ፣ ዛሬ መጣች አልመጣች፣ ነገ ጥሎኝ ሄደ አልሄደ፣ ይህ ሀሳብ እያለባት ሰላም ህይወት መኖር አትችልም። ለማለት ያክል ነው። ብትቺ አያንቱ ቆም ብለሽ ብታስቢ እላለሁ፣ ሁልጊዜ ማለት ነው። እንድሰማሽ ነው ወይ እንደዚህ የምትዩ ትላላችሁ፣ ልመክሪያት ነው ወይ እንደዚህ የምትሉ ትሉኝ ያላችሁ ኮሜንት ላይ አንዳንዶቻችሁ፣ ግን እኔ በቃ እኔ የተሰማኝን እኔ ግን በቃ መናገር ያለብኝን ማለት ያለብኝን ነምለው የምለው ማንም ሰው ይጠቅመኛል እንዲሆን የሚያይ ሰው ምናልባት ይጠቅመኛል ብሎ ከጠቀመ ሊወስደው ይችላል አይታወቅም እና አያንቱ ረጋበይ ሁልጊዜ ሰላምሽን አጥተሽ ለመኖር በራስሽ ላይ አትፍረጂ። ለሌላ መልካም የማያስብ ሰው መቼም ሰላም አግኝቶ አይኖርም። መቼም ደስተኛ ሆነች መኖር አትችም። ሁልጊዜ እንደሰጋሽ ነው። አንድ አይናበሬና ምንድን ነው እንደደነበረ እድሜውን ጨረሰው የሚባል ነገር አለ። እና በሱመያ ላይ መጥፎ ነገር የምታስቢ ከሆነ በቃ ሰላም ስለማታገኝ፣ ህይወትሽን እንደዚሁ በምስቅልቅል ልትቀጥዩ በራስሽ ላይ አትፍረጂ ማለት እፈልጋለሁ። በተረፈ ንግስታችን አላህ ይጠብቅሽ፣ ሰላምሽን ያብዛልን፣ ደስታሽን ሁሉ ያሳየን ከክፉ ነገር ይጠብቅሽ። እናንተ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እያልኩ ሰናበታችኋለሁ። ቻው።